ሆምስ ለኑሮና ለኪራይ በሚመቸው በመሃል ቦሌ ወሎ ሰፈር ወንጌላዊ ህንፃ ፊት ለፊት በሚገኘው ሳይታችን በሃያ ሺ ካሬ ላይ ያረፈ በከፍተኛ ጥራት እና በልዩ ዲዛይን ዘጠና መቶ ያለቀ ዘመናዊ አፓርትመንቶች በማስታወቂያ ዋጋ ለሽያጭ አቅርበናል። ሰፊ አማራጮችን ሚዘን የቀረብን ሲሆን እርስዎ በመረጡት ጊዜ በስድስት ወር በሁለት ታሊያን በሶስት አመት ልናስረክቦት ዘጋጅተናል። እንደ የአቅሙ የሚገዛቸው ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ አፓርትመንቶች ከተጨማሪ ሰራተኛ ኤላውንድሪ ክፍል ብለውም የመኪና ማቆሚያና ሁለት ቆንጆ እይታ ያላቸው በረንዳዎች አስደናቂውን መኖሪያ መንደር ለማየት ተመራጭ ሆኖ ተዘጋጅተዋል። ከዚህ ባሻገር ከርሰ ምድር ውሃ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ዘመናዊ ልፍቶችና ሱፖር ማርኬት ያሟላ እጅግ ዘመናዊ መንደር እየገነባን ነው ስንለ በታላቅ ደስታ ነው። ለበለጠ መረጃ በስልክ ቁጥር 0960777779 ላይ ይደውሉልን። ጊዮን ሆምስ ከጊዮን ጋስፒያለሲ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምናላችሁ፣ የምዕራፍ ሁለት የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቀድሚያማ ርዕስቶችን እናስቀድምላችሁ። የ2017-18 የምርት ዘመን የአፈር ማዳበሪያ ጅቡቲ ወደብ ደርሶ እየተራገፈ መሆኑ ተገልጿል። ተራገፈ የተባለውና ለምርት ዘመኑ ግብዓት ይሆናል የተባለው ይህ የአፈር ማዳበሪያ ስንት ሜትሪክ ቶን ነው? ከትራንስፖርትና ሎጂስቲክ ሚኒስቴር እየተሰጠ መረጃ አለ፣ እናደርሳችኋለን። ታዲያ መንግስት የአፈር ማዳበሪያ እየገባ ነው ቢልም የአርሶ አደሮች ቅሬታና የእጥረቱ ጉዳይ ግን እንደ ቀጠለ መሆኑ አይዘነጋም። በዝርዝር የምናስቃኛችሁ ነው የሚሆነው። ባንኩ አጠቃላይ ያለውን ተቀማጭ የገንዘብ መጠን አስታወቀም። የባንኩን አጠቃላይ ተቀማጭ የገንዘብ መጠንና በበጀት ዓመቱ እስከ የካቲት ድረስ ባለው የተሰበሰበው የተቀማጭ ገንዘብ ብዛት ስንት ቢሊዮን ብር ደርሷል የሚሉትን ሙሉ መረጃ ወደ እናንተ የምናደርሰው ነው። ኮርፖሬሽኑ በበጀት ዓመቱ ስድስት ወራት ለማግኘት ካሰበው ገቢ 117 በመቶ የሚሆነውን ማሳካቱን አስታወቀም። የትኛው ኮርፖሬሽን አብራችሁን የምትቆዩ ከሆነ የምትሰሙት ይሆናል። ተሰጥተው ከነበሩ ብድሮች ጋር በተያያዘ እየተፈጠረ ያለው ኢኮኖሚያዊ ቀውስ እየተባባሰ መምጣቱ ተነገረም። ቀውሱን ተከትሎ የክልሉ የንግድና ዘርፍ ማህበራት ምክር ቤት ባለሀብቶች ለተሰጡ የባንክ ብድሮች ጠቅላይ ሚኒስትሩ የመጨረሻ ውሳኔ እንዲሰጡ ጥያቄ መቅረቡ ተሰምቷል። ይህን ተከትሎ ለጠቅላይ ሚኒስትሩ የመጨረሻ ውሳኔ የይሰጠን ጥያቄ ደብዳቤ ውስጥ ምን ምን ጉዳዮች ተካተዋል? በዝርዝር መረጃችን የምናስደምጠል

ኮምፒውተርን በመጠቀም የሚፈጸሙ ወንጀሎችን መከላከልና መቆጣጠር የሚያስችል አዲስ አዋጅ መውጣቱ ተነገረም። እንዲሁም የሳይበር ደህንነትን የሚያስጠብቅ ሀገራዊ አቅምን በተመለከተ ከኢንፎርሜሽን መረብ ደህንነት አስተዳደር የተሰጠውን ገለጻ በዝርዝር መረጃችን ይዘነዋል። ወደ መጨረሻው አንኳር የቢዝነስ መረጃችን ስንሸጋገር የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ ወደ ዋሽንግተን አቅንተው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ትራምፕ ጋር እንደሚገናኙ ተነገረ። የሚሉት ከገበያ ሚዲያ የምታገኟቸው የምዕራፍ ሁለት አንኳር የቢዝነስ መረጃዎቻችን ናቸው። እስከ መጨረሻው ትከታተሉን ዘንድ በአክብሮት እየጋበዝን አብራችሁን ስትቆዩ ታዲያ የገበያ ሚዲያን ሰብስክራይብ፣ ላይክ፣ ሼር እንዲሁም ኮሜንት ላይ ደግሞ መልእክታችሁን እንድታደርሱን እየጠየቅን በዝርዝር ወደ ያዝንላችሁ መረጃዎች እናልፋለን። የሳይበር ደህንነትን የማስጠበቅ ሀገራዊ አቅም እያደገ መምጣቱን የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ ተናግረዋል። ዋና ዳይሬክተሯ በተቋሙ የሪፎርም ስራዎች እየተገኙ ባሉ ውጤቶችና ቀጣይ በሚከናወኑ ተግባራት ላይ ማብራሪያ ሰጥተዋል። በማብራሪያቸውም የሳይበር ደህንነትን ማስጠበቅና የመከላከል አቅምን ማሳደግ የሚያስችሉ በርካታ የለውጥ ተግባራት መከናወናቸውንም አንስተዋል። ከለውጡ ስራዎች መካከል የሳይበር ደህንነት ፖሊሲ ተዘጋጅቶ ስራ ላይ መዋሉንም አስታውቀዋል። ኮምፒውተርን በመጠቀም የሚፈጸሙ ወንጀሎችን መከላከልና መቆጣጠር የሚያስችልም አዲስ አዋጅ መውጣቱን ጠቅሰው ይህም ወንጀልን የመከላከል ሀገራዊ አቅምን ከፍ የሚያደርግ ነው ብለዋል። ከውጭ የሚገቡ ቴክኖሎጂዎችን ከደህንነት አኳያ በአግባቡ ተፈትሸው ወደ ሀገር እንዲገቡ እየተደረገ መሆኑንም አብራርተዋል። ከቁልፍ መሠረተ ልማት ተቋማት ጥበቃ ጋር በተያያዘም አስቀድሞ የመከላከል ስራዎች እየተከናወኑ ይገኛሉ ብለዋል። ተቋማት የሳይበር ጥቃቶችን መከላከል የሚችሉበት አቅም እንዲገነቡ ስልጠናዎችን በመስጠት እንዲሁም የተሻለ የአሰራር ስርዓት እንዲኖራቸው አስተዳደሩ ድጋፍ እያደረገ እንደሆነም ተናግረዋል። የማህበረሰቡን ንቃተ ህሊና ማሳደግ የሳይበር ጥቃትን ለመከላከል ቁልፍ ከሆኑ ጉዳዮች አንዱ እንደመሆኑ ግንዛቤ የማስጨበጫ ስራ ተጠናክሮ እንደሚቀጥልም አክለዋል። በዘርፉ የሰው ኃይልን ለማፍራት ተግባራዊ እንቅስቃሴ እያደረገ መሆኑን ጠቁሞ ለአብነትም ከተለያዩ አካባቢዎች የተውጣጡ ታዳጊዎች በክረምት መርሃ ግብር እንዲሰለጥኑ እየተደረገ መሆኑንም ጠቁሟል። በሳይበር ደህንነት ላይ ትኩረት ያደረገ ሥርዓተ ትምህርት ተቀርጾ በሁለተኛና ሦስተኛ ዲግሪ ደረጃ ብቁ ባለሙያዎችን ለማፍራት እየተሠራ እንደሆነም ጠቅሰዋል። የ2017-18 የምርት ዘመን ግብአት የሚሆን 59,000 በላይ ሜትሪክ ቶን የአፈር ማዳበሪያ ጅቡቲ ወደብ ደርሶ እየተራገፈ መሆኑ ተገልጿል። ለምርት ዘመኑ የሚሆን 24 ሚሊዮን ኩንታል የአፈር ማዳበሪያ ውስጥ 662 ሺህ በላይ ሜትሪክቶን የአፈር ማዳበሪያ ወደ ሀገር ውስጥ መጓጓዙም ተገልጿል። 1 ሚሊዮን 700 ሺህ 763.2 ሜትሪክ ቶን የአፈር ማዳበሪያ በ13 መርከቦች ተጭኖ ጅቡቲ ወደብ መድረሱንም የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ወደ ሀገር ውስጥ ከተጓጓዙት 632 ሺህ በላይ ሜትሪክ ቶን የአፈር ማዳበሪያ ውስጥ ዘጠና አምስት ሺህ በላይ ሜትሪክ ቶን የተጓጓዘው በኢትዮ ጅቡቲ ምድር ባቡር መሆኑም ተመላክቷል። ቀሪው አምስት መቶ ሰላሳ ሰባት ሺህ በላይ ሜትሪክ ቶን የተጓጓዘው ደግሞ በድንበር ተሻጋሪ የድረቅ ጭነት ተሽከርካሪ መሆኑም ተገልጿል። ይሁን እንጂ በመንግሥት በኩል ይህ ቢባልም በሌላ በኩል ደግሞ በተለያዩ የኢትዮጵያ አካባቢዎች የአፈር ማዳበሪያ ቀርቦት እጥረት እንዲሁም የዋጋ ጭማሪ መኖሩን የአርሶ አደሮች ቅሬታ የሚዘነጋ ጉዳይ አይደለም። የኢትዮጵያ ንግድ ባንክ አጠቃላይ ያለውን ተቀማጭ ባንክ መጠን አስታወቀም። የኢትዮጵያ ንግድ ባንክ ከኢትዮጵያ ኢንቨስትመንት ሆልዲንግስ የሥራ ኃላፊዎች ጋር በነበረው የግማሽ ዓመት የሥራ አፈጻጸም ግምገማ ላይ አጠቃላይ ተቀማጭ የገንዘብ መጠኑን ይፋ አድርጓል። በዚህም የኢትዮጵያ ንግድ ባንክ አጠቃላይ ተቀማጭ 1.54 ትሪሊየን ብር መድረሱን የባንኩ ፕሬዝዳንት አቶ አቤሳኖ ገልጸዋል። አቶ አቤ የባንኩ አጠቃላይ የሥራ አፈጻጸም መልካም መሆኑን ጠቅሰው በበጀት ዓመቱ እስከ የካቲት 16 ቀን 2017 ዓ.ም ድረስ የተሰበሰበው የተቀማጭ ገንዘብ ብዛት ከ350 ቢሊዮን ብር በላይ መድረሱንም አመላክተዋል። በዚህም የባንኩ ጠቅላላ የተቀማጭ ገንዘብ መጠን ከ1.54 ቢሊዮን ብር መሻገሩን ጠቁመዋል። አጠቃላይ በባንኩ ከተፈጸሙ የገንዘብ ግብይቶች 84.5 በመቶ የሚሆ ሲሆነው በዲጂታል የክፍያ አማራጮች የተፈጸሙ መሆናቸውን ጠቅሰው ይህም አበረታች የሚባል ነው ብለዋል። በሌላ በኩል የብድር አገልግሎት በሚቀጥሉት አምስት ዓመታት የባንክ የትኩረት አቅጣጫ መሆኑን የገለጹት ፕሬዝዳንቱ በዘንድሮው የበጀት ዓመት ጠቅላላ የብድር መጠን ወደ 1.35 ትሪሊዮን ብር ማደጉን ጠቁሟል። በቅርቡም አዳዲስ የብድር አይነቶችን በተሻለ የአገልግሎት አሰጣት ሂደት ለባንኩ ደንበኞች በማስተዋወቅ የብድር ተደራሽነቱን ለማሳደግ እንደሚሠራ መግለጻቸውን ከባንኩ የተገኘው መረጃ አመላክታል። ኮርፖሬሽኑ በበጀት ዓመቱ ስድስት ወራት ለማግኘት ካሰበው ገቢ 117 በመቶ የሚሆነውን ማሳካቱን አስታወቀም። የኢትዮጵያ ፌዴራል ቤቶች ኮርፖሬሽን ባለፉት ስድስት ወራት ማስገባት ከቻለው ገቢ ውስጥ የመኖሪያ ቤቶች ድልድል 104 በመቶ፣ ጥገናና የግንባታ ግብአት አቅርቦት ደግሞ 99.3 በመቶ አፈጻጸም ያስመዘገበ ሲሆን ተመሳሳይ ወቅት ጋር ሲነጻጸር የ37 በመቶ ብልጫ እንዳለው አመላክቷል። እየተካሄደ ባለው የተቋሙ የ2017 ዓ.ም የግማሽ ዓመት የሥራ አፈጻጸም ግምገማ የኢትዮጵያ ኢንቨስትመንት ሆልዲንግስ ከኢትዮጵያ ፌዴራል ቤቶች ኮርፖሬሽን ጋር በሶማሌ ተራ የከፍተኛ ፎቅ ቅይጥ ግንባታ ፕሮጀክት የመስክ ጉብኝት ያደረጉ ሲሆን ኮርፖሬሽኑ በበጀት ዓመቱ ባለፉት ስድስት ወራት በነበረው የሥራ ክንውን የቅዱን 117 በመቶ ማሳካት መቻሉን ተገልጿል። በዚህም የሶማሌ ተራ ፕሮጀክት ተጨባጭ አፈጻጸም 99.5 በመቶ መድረሱንና ለማጠናቀቅም የስድስት በመቶ የፊኒሽንግ ሥራዎች ብቻ መቅረታቸውን የኢትዮጵያ ኢንቨስትመንት ሆልዲንግስ አስታውቋል። በተጨማሪም ለሚቀጥሉት ስድስት ወራት ስትራቴጂካዊ የሆኑ የአዋጭነት ጥናቶች ቅድሚያ ተሰጥቷቸው እንደሚሰሩ ያስታወቀው ኮርፖሬሽኑ ለቤት ልማት የተለያዩ የፋይናንስ ምንጮችን ማሰስ አስፈላጊነት ላይ መግባባት መኖሩንም አመላክተዋል። ይህንንም እውን ለማድረግ የሪል ስቴት ኢንቨስትመንትን ጨምሮ የመንግስት የግል ሽርክና ና የጋራ ጥምረት ቅድሚያ ከሚሰጣቸው ጉዳዮች መካከል መሆናቸውን ኮርፖሬሽኑ በመረጃው አመላክቷል። አፈጻጸሙን የበለጠ ለማሳደግ ኮርፖሬሽኑ በኪራይ ውል ስምምነቶችና በኮንትራት አስተዳደር ላይ በማተኮር ንብረቱንና የንብረቱን የማስተዳደር አቅሙን ለመገንባት ቅድሚያ ተሰጥቶ ለመስራት ማቀዱንም አስታውቋል። ዘገባው የካፒታል ጋዜጣ ነው። ከተሰጡ ብድሮች ጋር በተያያዘ እየተፈጠረ ያለው ኢኮኖሚያዊ ቀውስ እየተባባሰ መምጣቱ ተነገረም። ቀውሱን ተከትሎ የትግራይ ክልል የንግድና ዘርፍ ማኅበራት ምክር ቤት በክልሉ ውስጥ ለሚገኙ ባለሀብቶች ለተሰጡ የባንክ ብድሮች ጠቅላይ ሚኒስተሩ የመጨረሻ ውሳኔ እንዲሰጡ ጥያቄ ማቅረባቸውን ሪፖርተር ዘግቧል። በትግራይ ንግድና ዘርፍ ማኅበራት ምክር ቤት በኩል በተቋቋመው አዲስ ኮሚቴ አስቸኳይ ምላሽ ያሻቸዋል ያላቸውን ሰባት ዋና ዋና ጉዳዮችን ባለፈው ሳምንት ለጠቅላይ ሚኒስተር ዶክተር አብይ አህመድ በጽሑፍ ማቅረቡን አስታውቋል። በክልሉ የሚገኙ የንግድ ማህበረሰብ አባላት በአካባቢው በነበረው ጦርነት ምክንያት ከተለያዩ ባንኮች ያገኙትን ብድር መክፈል ባለመቻላቸው የተነሳ በዋናው ብድር ላይ ወለድና ቅጣት ታክሎበት ያለባቸው አጠቃላይ የዕዳ መጠን ከ75 ቢሊዮን ብር በላይ እንደሆነም ተገልጿል። በትግራይ ንግድና ዘርፍ ማህበራት ምክር ቤት በኩል የተቋቋመው ኮሚቴ አስቸኳይ ምላሽ ያሻቸዋል ያላቸውን ጥያቄዎች ለጠቅላይ ሚኒስትሩ ከማቅረቡ በፊት ጉዳዩ ለሚመለከታቸው የፌዴራል መንግስት ተቋማት አቀርቦ የነበረ ቢሆንም ከአንድ ጥያቄ በቀር ሌሎቹ ምላሽ እንዳላገኙም ዘገባው ጠቅሷል። በመሆኑም ለጉዳዩ እልባት ለማግኘት ጥያቄዎቹ ለጠቅላይ ሚኒስትሩ እንዲቀርቡ መደረጉን የኮሚቴው አስተባባሪና የኢኮኖሚ ባለሙያው ዶክተር አትክልቲ ክሮስ ተናግረዋል። በክልሉ የሚገኙ ባለሀብቶች ከጦርነቱ በፊት የነበራቸው አጠቃላይ የባንክ ዕዳ 32 ቢሊዮን ብር ብቻ እንደነበርም ተገ ገልጿል። ምክር ቤቱ በችግሩ ዙሪያ ለጠቅላይ ሚኒስትሩ የቀረቡት ጥያቄዎች አፋጣኝ ምላሽ ካላገኙ በክልሉ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ ሊፈጠር ይችላል በማለትም አስጠንቅቀዋል ተብሏል። ምክር ቤቱና ጊዜያዊ አስተዳደሩ ካሁን ቀደም ባቀረቡት ጥያቄ ባንኮች ለትግራይ ባለሀብቶች ለሰጡት ብድር የመክፈያ ጊዜውን በቅርቡ ለአንድ ተጨማሪ ዓመት ማራዘማቸው ይታወሳል። ይቀጥለናል። ውድ ተከታታዮቻችን፣ አሁን ደግሞ በመጨረሻም በዝርዝር ወደምንመለከተው የቢዝነስ መረጃችን አለፍን። የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ ወደ ዋሽንግተን አቅንተው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙ ተነገረም። ዘለንስኪ ትራምፕን የሚያገኟቸው የሀገራቸውን ማዕድን ለአሜሪካ ለማጋራት መሆኑን ትራምፕ የተናገሩ ሲሆን ዘለንስኪ ስምምነቱ ገና ጅማሮ ላይ ያለ በመሆኑ አሜሪካ ከአዲስ የሩሲያ ጥቃት እንደምትከል ከልላቸው ማስተማመኛ እንደሚፈልጉ አስታውቀዋል። በትላንትናው ዕለት በካቢናቸው ስብሰባ ላይ ንግግር ያደረጉት ፕሬዚዳንት ትራምፕ አሜሪካውያን ማዕድን አውጪዎች በዩክሬን ተገኝተው ውድ የሚባሉ የመሬት ማዕድናትን ማውጣታቸው ለዩክሬን ትልቅ ደህንነት ያጎናጽፋል ሲሉ የተደመጡ ሲሆን አክለው ኬቭ ኔቶን መቀላቀል የሚለውን ሀሳብ እንድትረሳው ሲሉ ማሳሰባቸውን መነጋገሪያ ሆኗል። ዘለንስኪ ከትራምፕ ጋር በያዝነው ሳምንት መገባደጃ የሚያደርጉት የማዕድን ውል ከትራምፕ ጋር በሚኖራቸው ውይይት ላይ የሚመሰረት መሆኑም ተነግሯል። የአሜሪካው ፕሬዝዳንት በዩክሬንና ሩሲያ መካከል የተኩስ አቁም ስምምነት ሊደረግ መቃረቡን ጠቁመው የሰዎች መገደል እንዲቆም ከሩሲያና ዩክሬን ጋር ስምምነት እንፈጽማለን ሲሉም ለጋዜጠኞች ተናግረዋል። ፕሬዝዳንት ዘለንስኪ የዩክሬን ደህንነት የሚረጋግጥበት ማስተማመኛ ከሌለ የተኩስ አቁም ስምምነት አናደርግም ሲሉ መደመጣቸውን ደግሞ ቢቢሲ በዘገባው አስነብቧል። በኔቶ በኩል አሊያም በተመሳሳይ መንገድ መፍትሄ መፍጠር አለበት የሚል አቋም ያላቸው የዩክሬኑ ፕሬዝዳንት ዜሌንስኪ፣ ሩሲያ ዩክሬን ኔቶን ልትቀላቀል አይገባም የሚለው አቋሟን እስካልቀየረች ድረስ ግጭቱ ሊቀጥል የሚችልበት ሁኔታ እንዳለ የሚያመላክት ሀሳብ መሰንዘራቸው የሰላም ሂደቱን እንዳያደናቅፈው ስጋትን ፈጥሯል። ሩሲያ በበኩሏ ዩክሬን ኔቶን ከተቀላቀለች የኔቶ ኃይሎች ወደ ድንበሬ ይቃረባሉ የሚል ስጋት እንዳላትና በዩክሬን የቀረበውን ሀሳብ አጥብቃ እንደምትቃወመው አበክራ በመግለጽ ላይ ትገኛለች ተብሏል። ትራምፕ የአውሮፓ ሰላም አስከባሪ ኃይሎች በዩክሬን ይሰፍራሉ የሚል ጠቁማ ቢሰጡም ዩናይትድ ስቴትስ ከሩሲያ ጋር በሚደረገው የተኩስ አቁም ስምምነት የአውሮፓ ተወካዮች አለመካተታቸው አውሮፓውያንን ያስቆጣ ሲሆን የአውሮ የውጭ ጉዳይ ከፍተኛ ልዑክ ካጃ ካላስ በአውሮፓ ምድር ላይ ለሚፈጸም የትኛውም ስምምነት አውሮፓውያን ሊካተቱ ይገባል ሲሉ መናገራቸውንም ቢቢሲ አክሏል። ልዑኩ አክለውም ዩክሬን ማዕድኗን በተመለከተ የሚደረገው ውል የግሏ ቢሆንም የሰላም ስምምነቱ ግን አውሮፓውያንን ማካተት አለበት ብለዋል። ጃካካላስ ከአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ጋር ትላንት ሊያደርጉት የነበረውን ውይይት በጊዜ መጣበብ ምክንያት መሰረዝ ማዘዛቸውን የተነገረውም። የማዕድን ውል የሚለውን ሀሳብ ለመጀመሪያ ጊዜ ያቀረቡት የዩክሬኑ መሪ ዘለንስኪ ሲሆኑ አሜሪካ ለዩክሬን የምታደርገውን ድጋፍ ለማስቀጠል ያሰበ እቅድ ነውም ተብሏል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ ሁለት የያዝንላችሁ የተመራረጡ የቢዝነስ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። ሰናይ ጊዜን ተመኘን። ሊዮን ሆምስ ለኑሮና ለኪራይ በሚመቸው በመሃል ቦሌ ወሎ ሰፈር ወንጌላዊት ህንፃ ፊት ለፊት በሚገኘው ሳይታችን በሃያ ሺ ካሬ ላይ ያረፈ በከፍተኛ ጥራትና በልዩ ዲዛይን ዘጠና በመቶ ያለቀ ዘመናዊ አፓርትመንቶች በማስታወቂያ ዋጋ ለሽያጭ አቅርበናል። ሰፊ አማራጮችን ይዘን የቀረብን ሲሆን እርስዎ በመረጡት ጊዜ በስድስት ወር በሁለት አሊያም በሶስት ዓመት ልናስረክቡ ዘጋጅተናል። እንደየ አቅሙ የሚገዟቸው ከባለ አንድ መኝታ ጀምሮ እስከ ባለ አራት መኝታ አፓርትመንቶች ከተጨማሪ የሰራተኛ የላውንድሪ ክፍል ብለውም መኪና ማቆሚያና ሁለት ቆንጆ እይታ ያላቸው በረንዳዎች አስደናቂውን መኖሪያ መንደር ለማየት ተመራጭ ሆኖ ተዘጋጅተዋል። ከዚህ ባሻገር የከርሰ ምድር ውሃ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ዘመናዊ ልፍቶችና ሱፐር ማርኬት ያሟላ እጅግ ዘመናዊ መንደር እየገነባን ነው ስንለው በታላቅ ደስታ ነው። ለበለጠ መረጃ በስልክ ቁጥር 0967779779 ላይ ይደውሉልን። ጊዮን ሆምስ ከጊዮን ጋዝፒያለሴ